ዋን ቲንግ አይ አንደርስታንድ የኢትዮጵያ ፖለቲካ በጣም ከሳይንስም ከኦብዘርቬሽንም ዲፋይን አደረግ ነው ስንል ያመልጣል። ዲፋይን ያለመደረግ ካራክተር አለው። አንደኛው ግን የሰላም ማጣቱ ምክንያት የሚመስለኝ እኔ ፐርስናሊ፣ የመጀመሪያው ነገር ድህነታችን ይመስለኛል። ድህነት ስል ደግሞ ኢኮኖሚክ ድህነት ብቻ ሳይሆን አብሮ ተያይዞ የሚያመጣቸው የባህሪ እና የአኗኗር ስታይሎች አሉ ለምሳሌ በጣም ስኬርሲቲ ሜንታሊቲ ዴቨሎፕ እናደርጋለን፣ ደሆች ስለሆንን እኔ ከኖረኝ አንተ አይኖርህም፣ አንተ ከኖረህ እኔ አይኖረኝም። ሰው ሁልጊዜ ራይቫልሪ ያለን መሀላችን። ስለዚህ አንተን ጥዬ ለማለፍ ዝግጁ ነኝ። የሆነ ሰርቫይቫል ሞድ ውስጥ ነን ሁሌ። የመጀመሪያው ችግር ድህነት ይመስለኛል። ከዛ ከእሱ ጋር ተያይዞ አመጋገብ ችግር የሚያመጣቸውን ፕሮብሌሞች አሉ። አኗኗርህ፣ ትምህርት ቤት አለመሄድ፣ በበቂ ሁኔታ ንባብ አለማግኘት፣ ሜንተሮች አለማግኘት እያለ እያለ አይ ቲንክ ድህነቱ ሮል እያደረገ በጣም ትልቅ ችግሮችን እየፈጠረ ይሄዳልና ኮር ፕሮብሌሙ አንዱ ድህነት ይመስለኛል። ሌላኛው አይ ኖ ዲስ ይሄ መልስ ብዙ ሰው ደስተኛ አያረገውም እኔንም አያረገኝም። ግን በጣም ጥላቻ አለ ውስጣችን ለእርስ በእርሳችን ዛትስ ዋት አይ አንደርስቱድ። ለምሳሌ አገራችን ላይ ጦርነቶች ምናምን ሲከሰቱ በጣም እንጨካከናለን። ላይክ አብሮ ከኖረ ጎረቤትህን ምናምን አብሮ አደግን ጓደኛህን ምናምን አሳልፈህ ትሰጣለህ። ብዙ ሰዎች ፕሮፓጋንዳ አሸንፎት ነው ብለው ይከራከራሉ። አይ ሃቭ ደን ደስ ክርክር ከብዙ ሰው ጋር ኦፍኮርስ ፕሮፓጋንዳ አሸንፎት ሊሆን ይችላል። ውስጡ ጥላቻ ኦሪጂናል የሌለን ሰው ግን ፕሮፓጋንዳ አያሸንፍም። እኔ አብሮ አደጌ ከመንግስት ይቀርበኛል፣ ከኤስታብሊሽመንት ይቀርበኛል። ምንጊዜም ቢሆን ህዝብ ይቀርበኛል። አጠገቤ ካለው ኔክስት ሰው ጋር የተሻለ ሪሌተብል ነኝ ከመንግስት ይልቅ። ሶ ፕሮፓጋንዳውን ባይ የምናረገው መጀመሪያውንም ውስጣችን ሄት ስላለ እርስ በርሳችን ነው ብዬ ኮንክሉድ አድርጌያለሁ። ሌላኛው የሚመስለኝ ደግሞ አይ ቲንክ የቫዮለንስ ካልቸር አለን። በጣም አስተውለ ከሆነ የሆነ ስናወራ ኖርማል ፖለቲካ ያልሆነ ነገር ራሱ ስናወራ ሀሳብን ተከራክሮ ማሳመን ምናምን ሳይሆን የሆነ ሳይለንስ ማድረግ አትለውም ነበር እንዲዚ አታደርገውም ነበር ምናምን እንላለን። ሶ ቫዮለንስ የፊዚካል ቫዮለንስ ብቻ ሳይሆን ሰዎችን ሳይለንስ ማድረግ እንፈልጋለን። ከኛ የተለየ ሀሳብ መስማት አንፈልግም። ኦፕን ማይንድድ አይደለንም። ሁሉንም እያልኩ አይደለም። ያው ሜጀር ማጆሪቲው ከዛ ግን መካድ ማንችለው ደግሞ መሪዎቻችን ግብዞች ናቸው። ጥያቄዎችን በአግባብ መመለስ አይፈልጉም። ትክክለኛ አድሬስ መደረግ ያለባቸውን ችግሮች አድሬስ አያደርጉም። ሁልጊዜ ማደንዘዣ ይሄ ኦፒየም እየሰጡን ነው መሄድ የሚፈልጉት ሰው እሱ እንደዛ ሆኖ ደግሞ ሰላም ሊሆን አይችልም። ግን ጋቨርንመንታችን ላይም የሚወጡት ሰዎች የኛው ኮሚኒቲ አባል ናቸው፣ እንደኛው ነው ያደጉት እዚሁ ሀገር ነው ኖሮ የተሄዱት። እንትን አይደለም፣ መሪ ሲሆኑ ቀን ቅይር የሚል ሜንታሊቲ የላቸውም። ዛትስ ሁ ዘይ አር። እንደ ሰው እነሱም ትንሽ የሚለያዩ ኮሚኒቲዎች ሊኖሩ ይችላሉ። ማጆሪቲ ግን ኢትዮጵያ ውስጥ አይ ቲንክ በጣም ሀይራርኪ ያለን ቤት ውስጥ ለምሳሌ አባት አለ፣ እናት አባት እንትሰማለች፣ ከዛ ንተነት እናት እንሰማለ፣ ከዛ ትንሹ ትልቁን ይሰማል። ሀይራርኪ ያለን እሱ ወደ ውጭ የሚወጣ ላይ ላይገስ እና ወደ ላይ ለማረም መሞከር ወይ ትግል ለማድረግ መሞከር ወይ ሀሳብህን መስጠት የተለመደ አይደለም። እንደውም አይ ቲንክ የኛ ትውልድ ይሻላል። ሶሻል ሚዲያው ትንሽ በትኖታል የፓወር እንትኑ ዳይናሚኩን። እንጂ ሁልጊዜም የላይኛው ልክ ነው ንጉስ አይከሰስ ነው አይደለ፣ ከመተረታችን ሶ እሱ እንትን አድርጎናል። ይሄ ስፒክ አፕ የሚያደርጉ ጋቨርንመንታቸውን አካውንታብል የሚሆኑ ሰዎች እንዳንሆን ያደረገን ይመስለኛል። ምን መደረግ አለበት? ሶ እሱን አይ ቲንክ በሁለት ከፍለ ማየት አለብን። ኢሚዲየትሊ ምን ማድረግ አለብን? ቫዮለንሶች ማቆም ማድረግ ሰሴሽን ኦፍ እንደዚህ እየተባባሉ የሚፈራረሙት ነገር አለ። ኮንፍሊክት ለማቆም የመጀመሪያው ነገር ኮንፍሊክት ማቆም ነው። ሰው እየሞተ ሰው ጥይት መሀል መቼም ቁጭ ብለህ ዲያሎግ አታደረግም። መጀመሪያ ሰርቫይቭ ማድረግ ያስፈልጋል። ሶ የሾርት ተርም መፍትሄው ብዬ የማስበው የትኛውም አካባቢ ላይ ካሉ ታጣቂዎች ጋር መነጋገር፣ ተኩስ አቁም ማድረግ፣ ለድርድር ፕላትፎርም መፍጠር የመጀመሪያው። ሶ እሱን ካደረጉ በኋላ ግን ጀንዊን የሆነ ኮንቨርሴሽን ያስፈልጋል ብዬ አስባለሁ ናሽናል ዲያሎግ ተብሎ ለምሳሌ በጣም አድቮኬት ሲደረግ ነበር። እኔ አይ ዋዝ ሁጅ ፋን የናሽናል ዲያሎጉ መጀመሪያ ላይ ሀሳቡ በጣም ተመችቶኝ ነበረ በጣም ጓጉቼ ነበረ። ሶ ጄኒን የሆነ ቷክ የምናረግ ከሆነ ዘላቂ ሰላም እናመጣለን። ችግሩ ምንድን ነው? ዘላቂ ሰላም እንዲያመጣልን የምንፈልገውን ነገር ራሱ ኮምፕሮማይዝን እያደረግ ነው ነው ገባ። ዲያሎጉ ጄኒን ካልሆነ ጅስቲኪንግ ቦክስ ነው የሚሆነው። እንደውም በመጥፎ ሁኔታ ከሚደረግ ባይደረግ ይሻላል። ምክንያቱም ናሽናል ዲያሎግንም ሞክረነው አልተሳካም ከምንል አንድ ያልተሞከረ አማራጭ አለን ብንል ይሻለናል። ሶ ጄኒን የሆነ ቶክ ያስፈልጋል። አይ ቲንክ ሁላችንም አጀንዳ አለን፣ አትሊስት ፖለቲካ ኮንሽስ የሆነው ሰዎች እና ግሩፖች የፖለቲካ አጀንዳ አለን ሁላችን። አይ ሀቭ ማይ ኦን አጀንዳ ማይ ግሩፕ ሀዝ የሆነ አጀንዳ። አይ ቲንክ ከግሩፕ ነፃ መሆን እየተሻለም አይደለም እዚህ ሀገር ላይ። ለምሳሌ ኔ ራሴን በቻልኩት ያህል ከግሩፕ ነፃ አድርጌ ባወራ ራሱ ፐርሲቪድ የሆነ አሶሲሽን ይሰጠኛል። እኔ ክሌም ባላረገው ራሱ ገባ ለምሳሌ አሁን አሜ ሂጃብ ያደለ የሆነ ሙስሊም ኮሚኒቲ ላይ ጥፋት ባይ ኮል አውት ማድረግ ሰው ነኝ ብዬ አስባለሁ እኔ ወይም ሳይ ባይ ኢፋስ መሰልኩት ግን እንደዛ እንደማረግ ማያስብ ሰው ይኖራል። በቃ ሽዘ ሙስሊም ከእነሱ ጋር ናት ነገር ሶ ፐርሲቭድ ራሱ አለን ራሳችንን ብናነፃ ራሱ ከግሩፕ ፐርሲቭድ ይሆናለን። ሶ የሁላችንም አጀንዳ ቁጭ ብለን ካልተነጋገርን ከዛ በኋላ ደግሞ መንግስት እነሱን ለማስፈጸም ቁርጠኛ ካልሆነ ዘላቂ ሰላም በቃ ይናፍቀናል። ሁለተኛ በጣም ሲንከባለሉ የመጡ ችግሮች አሉ። ከላይ ከላይ ችግሮችን መፍታት ወይ ፕሮፓጋንዳ መስራት መፍትሄ አይደለም። እሱን መነጋገር መቻል አለብን። አወር አይዲያ ኦፍ ሰላም፣ አወር አይዲያ ኦፍ ዴቨሎፕመንት ራሱ መፈተሽ አለበት። ለምሳሌ አንተ አዲስ አበባ ከተማ ላይ የኖርክ ሪሌቲቭሊ ሰላም ነና፣ ኦፍ ኮርስ አገር ሰላም ካልሆነ ባይ ኤክስቴንሽን ይደርሳል። ግን ሰላም ነን ቢያንስ እኔ እናንተ ወተን ዝንገባ ጥይት እየሰማን አይደለም ከኛ ፊው ኪሎ ሜትር ሳዊ ያሉ ሰዎች ግን በሰላም ወተ እየገቡ እራሱ አይደለም። ይህም ደግሞ ይዘገኛል እንጂ መሀሉ ዳር መሆኑ አይቀርም። እንትን ነው የሰላም መጠጥ እንደ ሰደድ እሳት ነው፣ ይስፋፋል። ሶ ዊ ካን ኖት እሱን ኦፕረስ ማድረግ አንችልም እና ለዘላቂ ሰላም መፍትሄ ማምጣት አለበት ብዬ አስባለሁ። ይሄ ሴሴሽን ኦፍ ሆስቲሊቲዎቹን ካደረግን በኋላ ምንድን ነው እነዚህ ሰዎች ጫካ ያስገባቸው ላይክ ዴይ ኩድ ቢ ሮንግ በተጋብመንውሶኮድቢሮን ቁጭ ብሎ መነጋገር አይንክ መናናቅም አስፈላጊ አይመስለኝም። አርምድ ግሩፕ ይመስለኛል እንግዲህ ሂስቶሪካ ብዙ አንብበናል። አይንክ አደለ አይፎርጎተንም ለኮሎምቢያ ስንት ግሩፕ አለ። ሪሰንትሊ ቱርክ መት የታገለው ፔኬኬ ነው። ትጥቅ የትኛውም አርምድ ግሩፕ ኖማተር አር መንግስት ላይ ሆኑ ይችላሉ እንጂ ሰላም መንሳት ግን ይችላሉ። አርምድ እስከሆነ ድረስ አንድ ግሩፕ ሶ እንደ መንግስትም አይነሱን ማያመጡም አሸንፋቸዋለሁ ብሎ ንቆ መቀመጥም አስፈላጊ አይደለም። እንደ የልኩ ኦፍኮርስ ኔጎሽሽን አርት ነው። ሁሉም የጠይቀውን አያገኝም። ተቃዋሚዎቹም የጠየቁትን እንደማያገኙ ሙሉ ለሙሉ ማወቅ አለባቸው። ታጋዮች መንግስትም የጠየቁትን ሁሉ አለመስጠት እንደማይችል ማወቅ አለበት። ኒድ ቱ ፋይንድ ሚድል ግራንድ አለበዛ፣ ህዝቡ ነው የሚያልቀው